ሰላም የሙን ተካታዮች፣ እንዴት ናችሁ? ዛሬ በድጋሚ ከወንድሜ ከብርሃኑ ጋር ተገናኝተናል። ብርሃኑ ወንድሜ እንኳን ደህና መጣ። እንኳን ደህና ቆየኝ። በድጋሚ ስለመጣ እጅግ ከልብ ነው የማመሰግነው ወንድሜ። እኔም በድጋሚ ስለጋበዝከኝ አመሰግናለሁ። እና ወንድሜ ብርሃኑ ባለፈው በሰራነው ቪዲዮ እጅግ በጣም ብዙ ሰው ወዶታል። ብዙ ሰውም አስተያየቱን ጽፏል እና ለዛ ነው አሁን ደግሞ ጠረቼ እዚህ ሀሳብ እንድታጋራን አንዳንድ የተመልካቾች ጥያቄን ደግሞ እንድትመልስልን የጥራው እና በድጋሜ እንኳን ደህና መጣ። እንኳን እንደና ቆየኝ። ደስ ይላል፣ ፈቃደኛ ነኝ። እሺ ብርሃኑ ወንድሜ፣ ዛሬ ጥያቄ የሚጀምረው የትግራይ ፖለቲካ በጳጳስ እየተመራ ነው የትግራይ ክርስቲያን የንስሐ በር ተዘግቶበታል ብልሃል፣ ምን ማለት ነው? ያው ይላል የቤተ ክርስቲያን አለቃ ኢየሱስ ክርስቶስ ነው። በዚህ አይደለ በሌላ ቦታም በጎች አሉኝ እና ወደዚህ አመጣቸው ዘንድ ይገባኛል፣ ወደዚህ አመጣቸው ዘንድ ይገባኛል። ለአንድ መንጋም አንድ እርኛ ይሆናልና ይለ። ስለዚህ ቤተ ክርስቲያን ማለት በክርስቶስ መሰባሰብ ሲሆን አብሮነት ነው፣ አንድነት ነው። ልዩነት የለውም። በአንድ ስፍራ ይኖራሉ ማለቱ አይደለም። ባለበት ስፍራ ለአዲስ ስትዋ መንግስት፣ ለኢየሩሳሌም በአንድ አይነት መንፈስ፣ በአንድ አይነት ህግና በአንድ አይነት ህይወት ይመራሉ ነው። ስለዚህ ክርስቲያን ሁሉ በቤተ ክርስቲያን ለዝንተ ዓለማቸው በገነት እስኪገናኙ ድረስ መንፈሳቸውና ህይወታቸው አንድ ነው። ያውም ክርስቶስ ማሰብ ሲሆን፣ ሌላው ደግሞ ክርስቶስን እንዲያስብ ማድረግ ነው። ስለዚህ በክርስትና ህይወት መለያየት፣ ድንበር፣ ዘር፣ ቋንቋ የለውም እና በኃይል መግዛትም የለውም። ስለዚህ መተሳሰብ፣ መሰባሰብ፣ ፍቅርና አንድነት እስከሆነ ድረስ የቤተ ክርስቲያንና የክርስትና ህይወት ለአንድ እረኛ አንድ መንጋ ነው። ግን ዛሬ ዛሬ ስናየው እኛ ክርስቲያኖች በክርስትና መኖር አቅቶን በፖለቲካ ስንተዳደር ክርስቲያኖች እርስ በርስ እየተገዳደልን ክርስትናችን እየጠፋ ፖለቲካ ግን የክርስትና አለቃ እየሆነ እየመጣበት ያለ መንገድ ነው ያለው። ለዚህ ደግሞ ማሳየው የዓለም ክርስትና መዳከሙ ነው። የዓለም ክርስትና መዳከሙ ደግሞ ጫፍ ደርሶ ዛሬ ክርስቲያን ማንነት ተዳክሞ ጠፍቶ ክርስቶስን ማሰብ ቀርቶ ብሎ ብሎ ዛሬ በእኛ እንደምናየው የውርደት መጨረሻችን ሆኖ የትግራይ ፖለቲካ በጳጳሳት እየተመራ ነው። የማንጋው ጠባቂ ነን፣ የክርስቶስ አገልጋዮች ነን፣ ክርስቶስስ እናስበዋለን እናገለግለዋለን በሚሉ መለያየት፣ ዘረኝነት፣ ጽንፈኝነት እና ጎጠኝነት እየታየ ነው። ስለዚህ እነሱ ይህንን እስከያዙ ድረስ የቤተ ክርስቲያን ልጆች እኛ ክርስቲያን የክርስቲያን ልጆች ማለት የትግራይ ክርስቲያን የንስሐ በር የሚያሳየኝ ጠፍተዋል። ምክንያቱም እነሱ ፖለቲካውን እስከመሩት ጳጳሳትነን እያሉ ፖለቲካውን ከመሩት የቤተ ክርስቲያን ስርዓት፣ ቤተ ክርስቲያኗን ማን ያስተዳድራት? ስለዚህ ፖለቲካ ክርስትናውን ያጠፋውና የክርስትና ህሉና ጠፍቶ ይቀራል። ያ ነው የትግራይ ፖለቲካ በጳጳሳት እየመራ ነው። የንስሐ በር ተዘግቶብናል ማለት። ሀገረ ትግራይ ብሎ ራሳቸው እየለዩ ነው። ዛሬም ክርስቲያኑ ከመለያየት አላዳኑትም። ምክንያቱም ሀገረ ትግራይ ብለን ክርስትናችንና ድንበር ተሸክመን መኖር አልችልም መኖር አንችልም። ምክንያቱ ክርስትናችን ሳይሆን ድንበራችን ተነካ ብለን ነው። ሁሌም ለጦርነት እየተሰለፍ ነው ያለ ነው። ግን እኛ ክርስቲያን ዛሬ በድንበር የተከለለ ሀገር የለንም። ለምትመጣው ለአዲሲቷ ኢየሩሳሌም የምንኖር እስከሆንን ድረስ እኛ ማሰብ ያለብን ያለ ድንበር፣ ያለ ቋንቋ፣ ያለ ዘር ልዩነት ነው። ያ ደግሞ ሊሆን የሚችለው ክርስቶስን በማሰብ እንጂ ፖለቲካን በማሰብ አይደለም። ግን ተገልጦ ጳጳሳቱ ፖለቲካውን እየመሩት ስለሆነ የክርስቶስ መንገድ የሚያሳየን ጠፍቶብናል። የኢትዮጵያ የፖለቲካ ኃይል ደግሞ ውጥረቱ በትግራይ ላይ ነው። ስለዚህ የትግራይ ክርስቲያን የንስሐ በር ስትዘጋብን በኢትዮጵያ ላሉ ክርስቲያን ደግሞ የንስሐ በር መዘጋት ምንጭ ሆነናል። ምክንያቱ እኛ ክርስቲያን በጦርነት ላይ ከዋልን መዋላችን ከሆነ እነሱም ክርስቲያን ሆኖ በጦርነት እኛን ራሳቸው ማለት ከእኛ ራሳቸውን ለማዳን ስከላከሉን ይውላል። ስለዚህ ሁለታችን በጦርነትና ጦርነትን በመማር ጊዜያችን ስናሳልፈው እዚያ ያለችም እዚያ ያለችም ቤተ ክርስቲያን ማለት በጌለላት በረት ሆና ትቀራለች። ስለዚህ ክርስትና ደግሞ ካልትኖር አያፈራም ኔ አይቀጥልም ማለት ነው። ስለዚህ ጵጵስናቸው ትተው ፖለቲካን ሲያስተዳድሩ ፖለቲከኛ እንጂ ጳጳስ መሆን ስለማይችሉ ክርስትና ደግሞ ያለ ዘር ሊያፈራ ስለማይችል በነሱ መንገድ መሳት እኛንም እንድንጠፋ እያደረጉን ስለሆነ ነው። ጳጳሳቱ ፖለቲካን እየመሩ እንደሆነ ወይም ደግሞ ወደ ክርስቲያኑ ወደ ሃይማኖቱ ፖለቲካ እየገባ እንደሆነ እንዴት ማወቅ ይቻላል? አዎ ልክ ነህ። ማለት ክርስቲያን አንድ መሆን አለበት። ለአንድ እረኛ አንድ መንጋ ሲባል አንድነት መኖር አለበት። በየትኛውም ስፍራ ያለ ክርስቲያን እርስ በርሱ ለጦርነት የሚወጣበት መንገድ የለም። ስለዚህ ሀገር እንከልል ድንበር እና በእጅ የራሳችን ቋንቋ ይኑረን የራሳችን መግባቢያ የተለየ ይኑረን፣ የእነ እገሌ ቋንቋ ለእኛ አይሰራም፣ የእነ እገሌ ሀገር ለእኛ ሀገር አደለም የሚባለው ነገር ሊመጣ አይችልም ማለት ነው። ማለት ለአንድ እረኛ አንድ መንጋ። ስለዚህ ሁልክ የምትታሳሰብበት እንጂ ለጦርነት የምትሰለፍበት አይደለም። ገባ? ስለዚህ አንድነትህ ሊያመጣልክ በማይችለው ጉዳይ ደግሞ ያኔ ክርስትና ክርስትናነቱን አጣ ይባላል። የፖለቲካ ህልውና ኖርን ይባላል። ስለዚህ እነዚህ ጳጳሶች ደግሞ ወይም ደግሞ እግዚአብሔርን አገለግላሉ የሚል ሀይል ቤተክርስቲያንን አንድ የሚያደርግ የክርስቲያን መንጋ ሁላ የሚሰበስብ እርስ በርስ የሚያጋጭ ሳይሆን ፍቅርን የሚያስተምር ምክንያቱ ትእዛዙ ነው። አዲስ ትእዛዝን እሰጣቸዋለሁ፣ እሱም እኔ እንደወደድኳቸው እርስ በርሳችሁ ተዋደዱ ነው። ዛሬ ግን እኛ እርስ በርስ በጦርነት እየዋልን እርስ በርሳችን እየተዛዛትን ነው የምንውለው። ስለዚህ እዚህ ላይ እስከዋልን ድረስ ክርስትና ምኑ ላይ ያፈራ? አንድ አልሆንም፣ አንድ መንጋ መሆን አልቻልንም ማለት ነው። አንድ መንጋ መሆን እስካልቻልን ድረስ ደግሞ ማለት ፖለቲካ ጣልቃ ገብተውብናል ማለት ነው። እና አንድ መሆን ባልቻልንበት ጉዳይ ሁላ ፖለቲካ ጣልቃ እንደገባ ግልጽ ይሆናል ማለት ነው። እሺ፣ ብርሃኑ፣ በአለም ላይ ያለ ክርስቲያን በተለይም እኛ በዚህ ነገር በጣም እንደተጎዳን ይታወቃልም አሁንም አንተ የነገርከን ነው። እና ከዚህ ነገር እንዴት መውጣት ይቻላል? ወይም ደግሞ ማምለት ይቻላል? እንዴት ነው ይህን ነገር ሊስተካከል የሚችለው? ያው ይህ ነገር መስተካከል የሚችለው ብሎ ብሎ የፖለቲካ በክርስትና ላይ ያሳደረው ተጽዕኖ በዓለም ላይ እየገፋ መጣና ክርስትና እየተዳከመ መምጣቱ የክርስቲያን ሀሳብ ሁላ በፈለክበት ማትገልጽበት እና ቦታ ማይሰጥበት ሆኖ እስከዛሬ ደርሰናል። የችግሩ መጨረሻ ሆኖ ደግሞ ዛሬ የእኛ ክርስትና መሪዎች ነን ባዮች ወይ የክርስቶስ መንጋ ጠባቂዎች ነን ባዮች ከክርስትናቸው ወጥተው ፖለቲካ ላይ ውለዋሉ። ስለዚህ እኛ ዛሬ የትግራይ ክርስቲያን ይህ ችግር ከገባን ይህንን የገባንበት ችግር ሙሉ በሙሉ መቃወም አለብን፣ መውጣት አለብን። ምክንያቱም ለኢትዮጵያ ክርስቲያን ሁሉ እንቅፋት እኛ ሆነናል። የኛ መንጋ ጠባቂዎች ነን ባዮች ናቸው ፖለቲካውን እየመሩት ያሉ፣ ለኢትዮጵያ ክርስቲያንም እንቅፋት እየሆኑ ያሉ ስለዚህ ከነገር ሁሉ በፊት ችግሩ እኛ ጋር እስከተገለጠ ድረስ እኛ መጀመሪያ ከዚህ ነፃ መውጣት አለብን። ከፖለቲካው ራሳችን ለይተን በድንበር በቋንቋ፣ በዘር፣ በከለር እነሱ እንደሚሉት ሳይሆን ለክርስቶሳችን፣ ለክርስትናችን ብለን ከነሱ ቀንበር ነፃ መውጣት አለብን። ለሁሉም ክርስቲያን ወንድማማችነታችንን ማሳየት አለብን። ራሳችን ከጦርነት መገድብ አለብን። አንዋጋም ማለት አለብን። ወደ ቤተክርስቲያን መመለስ አለብን። ያኔ እኛ ከጦርነት ውለን ቤተክርስቲያንን ወደ ማስብ ወደ ማገልገል እዚሁ ኃይላችን ስናጠነክር በኢትዮጵያ ያሉ ክርስቲያን በእኛ ጉዳት እንደማይደርሳቸው ግልጽ ይሆንላቸዋል። ያኔ እዛ ያሉ ክርስቲያን ደግሞ ጦርነት አይወጡም። ህልክ አይይዛቸውም። እኛን መምሰል ነው የሚፈልጉት። ስለዚህ እኛ እዚህ ሆነን ያ ነገር ስናሸንፈው በኢትዮጵያ ያሉ ክርስቲያኖችም እኛን አይተው ያን ማሸነፍ ካቻሉ በዓለም ያሉ ክርስቲያን ሁሉ ደግሞ ይህንን ብርሃን ማየት ከቻሉ፣ እንግዲህ ውርደታችንን ተመልሰን አጥፍተን የቤተ ክርስቲያን ክብርን ማስመለስ እንችላለን ነው። ስለዚህ መፍትሄው የሚሆን የሚችለው ክርስትናን የሚቃወም እርስ በርስህን መገዳደል አንደኛው ክርስቲያን የአንደኛው ክርስቲያንን ጠላት መስሎ የሚታይበትን መንገድ ኦልሬዲ ማቆም ነው። በቃ እኔ ዛሬ ተነስቼ በድንበር ምክንያት፣ በቋንቋ ምክንያት፣ በተለያየ ምክንያት ልዋጋው የሚችል የአማርኛ ተናጋሪ ክርስቲያን ወይ ትግርኛ ተናጋሪ ክርስቲያን ኤርትራው እንደሌለ ማወቅ አለበት። ስለዚህ እኔ ደግሞ ራሴ ከዚህ መቆጠው አለብኝ። ቤተክርስቲያን መጠበቅ አለብኝ። ከጦርነት ውየ ማለት ነው። እነሱ በእኔ እንዳይሰጉ ማድረግ አለብኝ። ያኔ እነሱም እኔ ወደ እነሱ ለጦርነት እንደማይለሄድ ካወቁ ያኔ እነሱም ይታቀባሉ። ክርስትናቸው ይረድቷል፣ ይገባቸዋል። ያኔ እርስ በርሳችን መተሳሰብ እንጀምራለን። ኃይላችን ከፍ ማለት ይጀምራል። ያኔ በዓለም ያሉ ክርስቲያን ሁሉ ባሉበት ክርስቲያን ወንድሞቻቸውን ማሰብ ይችላሉ። ስለዚህ በሌላው ላይም ተጽዕኖ መፍጠር ይችላሉ። ስለዚህ ክርስትናችን ነፃና ንጹህ ትሆናለች ማለት ነው። ፖለቲካ ክርስትናን እንዳሸነፈ ፖለቲካን ማሸነፍ የምንችለው እርስ በርስ ከመገዳደል መዋል ነው፣ መቆጠብ ነው። ለመተሳሰብ ብቻ መፈላለግ ነው። ችግራችንን ትተን ረስተን ማለት ነው። ይቅርታ ስትል ወይ ስህተትህን ስታምንበት ያለውን ሁሉ ረሰ ነው። እንደ አዲስ ነው የምጀምረው እንጂ ትናንት እንደዚህ አድርጎኝ ነበር ማለት ከጀመርክ ወይም ያንን ከያዝክ ተመልሰ ወደ ንጽህና አትመጣም። ግን ያለፈው አልፈዋል። ህይወት ካለፈው መማር ነው። ዛሬ ችግሩ ጎብቶናል። ስለዚህ ከችግሩ ለችግሩ መፍትሄ መነሻ የሚሆን አድርገን መነሳት አለብን። ያውም መጀመሪያው ክርስቲያን ወንድምህን ከመግደል መቆጠብ ነው ሊሆን የሚችለው እሱን ለመዳን መራራጥ ስለዚህ ፖለቲከኞችን በአንተ እንዲሸነፉ ማድረግ ነው እምቢ ማለት እኔ እንደ ግሌ ምንም በሚያደርጉት ጦርነት ሁላ አልሳተፍም አያገባኝም ማሰብ የምችለው ክርስትናን ነው በሌላ ቦታ ያለ ክርስቲያንን ነው እንጂ ክርስቲያን ለመግደል መሳሪያ ተሸክሜ የሚጓዝበት ጉዳይ የለም ያ ከሆነ የአንድ መንጋነት ህይወታችን ቀረ ማለት ነው። ስለዚህ በአንድ በረት እየኖርክ እርስ በእርስ መግባባት ካልቻልክ ሰላም አይኖርም። ስለዚህ ህልውናችን እየጠፋ ይሄዳል ማለት ነው። እንዳይጠፋ ዛሬ ክርስቲያን ለጦርነት ሳይሆን ለህብረት፣ ለመተሳሰብ፣ ለፍቅር፣ ለመተጋገዝ መነሳት ነው ያለብን። ነው እየተጎዳን ያለ ነው። መንፈሳዊውን ብቻ ይዘን ሁሉ ለነሱ ለቀን ነው ዋጋ እየከፈልን ያለ ነው። አንተ ደግሞ መንፈሳዊን ብቻ እንያዝ፣ ፖለቲካውን ለፖለቲከኞች ተዉ ትላለህ። ይሄ ሃይማኖትንና ቤተ ክርስቲያንን ክርስቲያኑም አይጎዳም። ኦኬ አሁን ክርስቲያን ከፖለቲካ አለም ወጥተን ለክርስትናችን ብንሰለፍ፣ የፖለቲካ ሀይሉ በአማንያን ወይ ክርስቲያን ባልሆኑ ሀይሎች ይያዛል እና በፖለቲካ ሀይላቸው እኛን ስለሚያሸንፉን እንዴት ክርስቲያን በክርስትናችን ጸንተን መኖር እንችላለን። አያኖሩንም ነው፣ በቃ በአጭሩ ሰላም አይሰጡንም። ስለዚህ ራሳችን መከላከል እንዴት እንችላለን ነው አደል፣ ጥያቄው? እንደዛ ነው መሰለኝ ሀሳቡ። ማለት አሁን እኮ ሃይማኖት የሌለው ፖለቲከኛ የለም። በዓለም ያሉ ፖለቲከኞች ሁሉ እነሱ እንደሚሉት ሃይማኖት አለን ነው የሚሉት። ገባ። ግን የሚኖሩት ሃይማኖት ሌላ፣ በቤታቸው ያለ ሃይማኖት ሌላ ስለሚሆን ነው እንጂ እኮ አሁን የእኛ ሀገር ወይ ደግሞ የእኛ ክልል መሪዎች እኮ ሃይማኖት አለን ነው የሚሉ ገባ። ስለዚህ እነሱ መጀመሪያ ከፖለቲካ ወጥተው በሃይማኖታቸው ይኑሩ ገባ። በዓለም ያሉ የክርስትና ተከታዮች ሁሉ የክርስትና ፖለቲከኞች ሁሉ ከፖለቲካ ወጥተው ለክርስትናቸው መኖር ይጀምሩ። ያኔ የዓለማችን የብዙ ህዝቡ አቃፊ እኮ ክርስትና እና እስልምና ናቸው። ስለዚህ ክርስቲያን ሁሉ ክርስቶስን ወደ ማሰብ ወደ ቤተ ክርስቲያን ሲመጡ ፖለቲካን ጥለው የክርስቶስ የእግዚአብሔር ፍቅር በእኛ ይገለጣል ማለት ነው። ስለዚህ አምላክ ደግሞ አንድ ነው አይደል? ሙስሊሞችም ክርስቲያኖችም የሚያስማማቸው አንድ ነገር አምላክ አንድ ነው ነው ስለዚህ አምላክ አንድ በሆነበት መንገድ ደግሞ የእግዚአብሔር የአምላክ ኃይል በእኛ ስገለጥ ክርስትና ደግሞ የአምላክ ዋጋ ሲሆን፣ እስልምና ደግሞ በአምላክ ስም ማሳት ነው። እኔ እንደ ክርስቲያን እስልምናን ስረዳ ወይ ቁርአን ስረዳው በአምላክ ስም ማሳት ነው። የአምላክ ዋጋ ግን ክርስትና ነው ሲል ያኔ ክርስትና ክርስትናነቱን ሲገልጥ ከፖለቲካ ተለይቶ የእስልምና በአምላክ ስም ማምለክ ወይ ደግሞ በአምላክ ስም መሳት ይከሽፋል ማለት ነው። ስለዚህ የዓለማችን ብዙ የቁጥሩ ኃይል የህዝቡ የቁጥር ኃይል በእስልምናና በክርስትና ካለ ክርስትና፣ ክርስቲያን ሁሉ ወደ ክርስትናነቱ ከተመለሰ፣ ፖለቲካው ከተወ፣ የአምላክ ክብር በእሱ ከተገለጠ፣ የእስልምና በአምላክ ስም ሰይፍ ይከሽፋል ማለት ነው። ስለዚህ የኛ ክርስቲያን መሆን የእነሱ ሀሳብ የሚያከሽፍ ከሆነ እነሱ ወደ ክርስትና እንድመለሱ እናደርጋለን። ስለዚህ ሰይፍ ተሸክሞ የሚቀር ኃይል አይኖርም። ያ ሃይማኖተኛ ነኝ ባዩ በሰይፍ ላይ ከዋለ ማለት ነው። ገባ? ስለዚህ ሃይማኖተኛ ወላ ወደ ሃይማኖቱ መልሰ የክርስትና ኃይል በሚገለጥበት ሂዴ የእስልምና በአምላክ ስም ማሳት ወይም ለአምላክ ስትል ሰይፍ ማንሳት በእኛ ከሰይፍ መንጻት ስለሚረክስ ያኔ የዓለማችን ህዝብ ሁላ ፍጹም ሰላም ወደ መሆን ይመጣል። አሁን እኮ እኛ እኮ ሞትን የማሸነፍ ሂደት ማሳየት ያለመቻላችን ነው። አሁን በፖለቲካ ላይ እያጠመደን ወይም ደግሞ እኛ ለስጋችን ብለን ስንዋጋ አምላክ መግደል እንደማይወድ እያወቅን እነሱ ደግሞ ለአምላክ ስትል መዋጋት አላ ለአላህ ስትል መዋጋትን ይፈቅዳል ብለው ሲያስቡ የእነሱ የተሻለ ይሆናል። እነሱ ለአምላክ ስል እንዋጋለ እንዋጋለው ነው የሚሉ እኛ ግን ለሥጋ ስንል ነው የምንለው ማለት ነው። ስለዚህ ከእኛ የእነሱ የተሻለ ይመስላቸዋል። እኛ ግን ወደ ክርስትናችን ተመልሰን በክርስትና አኗኗራችን ስንኖር የአምላክ ክብር በእኛ ሲገለጥ አምላክ የአምላክ ዋጋ ከሰይፍ መንጻት መሆነ ስለሚገለጽ የእነሱ ሀሳብም በእኛ ወደ ክርስትና መመለስ ስለሚከሽፍ የዓለማችን የብዙ ቁጥር ሀይሉ ህዝቡ ክርስትናና እስልምና ስለሆነ ፍጹም ሰላም ወደ መሆን ይመጣል ማለት ነው። ያኔ ክርስትናን በመኖራችንን ሰላም ልናረጋግጠው የምንችለው እንጂ ዛሬም ሰይፍ እኮ ከምንም ሊያድንን አይችልም። ክርስትናችን ትተን ሰይፍን ተከትለናል። ግን ክርስትናችን መገለጽ ስላልቻለ ሰይፍ አላኖረንም። ሰላም አላመጣልንም። ዓለም ኩላ ብጥብጥ አድርጓታል፣ ወደ ጥፋትም እየመራት ነው። ስለዚህ ሰይፋችን ዛሬም አላዳነንም፣ ነገን ሊያድንን አይችልም። ሰላም ከፈለገን ግን ክርስትና ስትገለጥ ነው ነው ሊሆን የሚችለው። ብርሃኑ ባለፈው በሰራ ነው ቪዲዮ ያለ አስተያየት ብዛት ወደ አንድ የሚወስድ ነው እና ይህንን እንዴት ማቀናጀት ይቻላል ማለት ው ብዙ አንድነትን የሚፈልግ ኃይል አለ ከዚህም ከዛም ማለት ነው። ስለዚህ እንለያይ ባዮች ጳጳሶች ወይ ደግሞ እንለያይ ባዮች ፖለቲከኞች ሀሳባቸው ምን ያህል የመክሸፍ አቅሙ ቀላል እንደሆነ ነው የሚያስረዳው። ስለዚህ በአንድ ቪዲዮ እንኳ ሰላሳ አምስት ሺህ ሰው መስማማት ከቻለ ምን ያህል አብሮነትን የሚወድ ምን ያህል ክርስትናን የሚወድ ህዝብ እንዳለ ነው የምትረዳው። ስለዚህ ይህን ደግሞ አንድ አድርገህ ለመቀናጀት ዛሬ እኔ እነሱን ላለመጉዳት ባለውበት ከፖለቲከኞች ቀንበር ነፃ ወጥቼ ፖለቲካቸውን ለመሻር ሰማዕትነት መቀበል አለብኝ የግድ ማለት ነው። መጀመሪያ ራሴ ከሰይፍ ከልዬ ማለት ነው። ከዛ በኋላ ደግሞ እነሱን ለማገዝ በማደርገው ጥረት ላይ ፖለቲካ ተዳክሞ ኃይል አጥቶ እኛ ክርስቲያን ኃይላችን በርትቶ እርስ በርሳችን የምንገናኝበት መንገድ መስፋት አለበት። እነሱም ባሉበት በዛ ሀሳባቸው መጠንከር አለባቸው። እኛም ባለንበት በዛ ሐሳባችን እንጠንከር። ያኔ የፖለቲካ ድልድዩ ሰብረን የመገናኘት እድላችን ይሰፋል ማለት ነው። እነሱን እስከምናገኛቸው ድረስ ከነሱ ጋር አንድ እስክንሆን ድረስ ሰማዕትነታችን ይቀጥላል ማለት ነው። ስለዚህ እኛ ያን ስናደርግ ህብረታችን ከፍ ይላል። ያኔ እነሱ ሀይል ተዳክሞ ልዩነትን የሚሰብኩ ጳጳሶች ብቻቸው ይቀራሉ ማለት ነው። ምክንያቱ እነሱ እኛን ይዘው ነው ይህንን እናደርጋለን የሚሉ። እኛ ግን ልዩነትን እንዲህ ብለን አብሮነትን ከያዝን ያኔ እነሱ ቧዶ ሆኖ ይቀራሉ፣ ብቻቸውን ይቀራሉ። ፖለቲከኞችም እኛን ይዘው ነው እንዋጋለን የሚሉ፣ እኛ ካልተዋጋን ያኔ ባዶ ይሆናሉ፣ መና ይሆናሉ። ያኔ የክርስትናችን ኃይል ይበረታና እኛ ደግሞ ከፍታችን ላይ እንወጣለን። ያኔ የክርስቲያኑ ኃይል ወደ አንድ ይመጣል፣ አብሮነታችን ይጠነክራል። ዛሬ ያለው የድንበር ልዩነት አይከለለንም። የግድ እንደፈለክ ጎንደር ሂደክ ጉባኤ ማድረግ ትችላለ። እነሱም እዚህ መጥተው ጉባኤ ማድረግ ይችላሉ። ሐዋሳ መሄድ ትችላለ። ወላይታ ሶዶ፣ የትም መሄድ፣ አሜሪካ፣ እስራኤል፣ የትም ሂደክ ያለው ክርስቲያንን ማግኘት ትችላለ። ከፖለቲካ ራስህን በመሰብሰብ ከመለያየት፣ ከዘረኝነት ራስህን በመሰብሰብ ማለት ነው። እሺ ብርሃኑ አሁን በመሀል ሀገር ባሉ ሚዲያዎች እየተዘዋወረ ያለ ሀሳብ አለ አባ ሰላማ የትግራይ ጳጳስ ባለፈው ባደረጉት ኢንተርቪው ከኢትዮጵያ ኤርትራ ትሻልናለች ብለዋል የተባለ ነው እና ሀሳቡ ሰምተኸዋል ወይ ስለዚህስ ነገር ምን ትላለ አለ አዎ ሀሳቡ የሰማሁት ዘመኒቱብ ከሚባል ሚዲያ ላይ ነው እና እናም ሀሳብ ያው አንተም እንደገለጽ ከሆነው ማለት ልድከ ምል ከፈለክ ማለት ሙሉ ሀሳቡ እንስማው ከተባለ አባ ሰላማ የትግራይ ጳጳስ አሉት የተባለ ሀሳብ ማለት ነው። ራእይ አይቻለሁ ይላል። አክሱም ጽዮን በህልሜ ተገልጻልኝ ነበር። ከዚህ በኋላ ትግራይና ኤርትራ እንደ አንድ ሀገር ይዋሃዳሉ። መረባችን የቀይ ባህር አሳ ይሞለዋል። ገንዘባችን አቅፋ፣ ቋንቋችን ትግርኛ ይሆናል ከኢትዮጵያ ይልቅ ኤርትራ ትሻለናለች። ስለዚህ ከኤርትራ ጋር ተሰልፈን መስዋዕትነት መክፈል ግድ ይለናል ይላል እና ይህ ሀሳብ ስትመዝነው ማለት እንደ ጳጳስ እንደ የክርስቲያን መንጋ ጠባቂ እንደ ቤተ ክርስቲያን አባት ሆነው ከሆነ ይህን ሀሳብ ያስተላለፉት ወይ ደግሞ መስሏቸው ከሆነ ሀሳቡ ከክርስትና ጋር የሚያገናኝ ምንም ጉዳይ የለውም። እያሉት ያሉ ከኤርትራ ጋር ተሰልፈን መስዋዕትነት እንክፈል ነው። ስለዚህ ዛሬም ከኤርትራ ጋር ሁነን ከማን ጋር ነው የምንዋጋው? ነው ያው መስዋዕትነት ካለ የምትዋጋው ነገር አለ ማለት ነው። ምን ለማስጠበቅ ነው ስ የምንዋጋው ነው። ስለዚህ ከኢትዮጵያ ይልቅ ኤርትራ ትሻለናለች ማለታቸው ዛሬም የግል ጥቅም እንጂ ለቤተ ክርስቲያን ምንም እገዛ የለውም እና የትግራይ ፖለቲካ በጳጳስ መመራቱ ደግሞ እዚህ ላይ ነው የምታየው። ማለት ሀገረ ትግራይ ስሉ እርሶ ማለት እኛ ናቸው። ሀገረ ትግራይ ያሉ አበስ አላማ ናቸው። ዛሬ ደግሞ ከኤርትራ ጋር ይሻለናል የሚሉ አባስ አላማ ናቸው። ስለዚህ በዚህ ላይ ለትግራይ ነዋሪ ክርስቲያን ምን ይጠቅመዋል? ነው ይህ ፖለቲካዊ ሀሳብ ነው እንጂ ፖለቲከኞች እኮ አሁን ስረዋቸው ትተውታል፣ ማለት ለነሱ ሰጥተዋቸዋል ስራቸውን። ለዚህ ደግሞ ዛሬም የፖለቲካ ሀሳብ እንጂ ለክርስትና ምንም ፋይዳ የለውም። እኛ የትግራይ ክርስቲያኖች በክርስትና ዋናናር ክርስቶስን በማሰብ እንኑን ካል የኤርትራም የአማርኛ ተናጋሪ ክርስቲያን የኢትዮጵያም ለእኛ ሁሉም እኩል ነው። ክርስትና ፈላጊ ብቻ ነው እንጂ እኛ የምንፈልገው መሬት ፈላጊ ቋንቋ ፈላጊ ወይ ወገን ፈላጊ አይደለም የኤርትራ ህዝቦች ወንድሞቻችን ናቸው እኮ በምን በክርስትና የኢትዮጵያ ህዝብ ወንድሞቻችን ናቸው እኮ በምን በክርስትና ስለዚህ ዛሬ የኢትዮጵያ ክርስቲያን ትተን ከኤርትራ ክርስቲያን ጋር ለብቻ እንኳን ተለይተን የምናደርገው ጉዳይ የለም ክርስትና ከተባለ ሁሉም አንድ ሊያደርግ የሚችል ነው። ጭራሽ ጊዜ በክርስትና አደለም፣ ፖለቲካ ጉዳይ ነው፣ ስለ መሬት ነው፣ ስለ ቋንቋ ነው፣ ስለ የብር መደብ ነው የሚያወሩት። ስለዚህ የራሳቸው ጉዳይ ነው እንጂ ለክርስትና ይሁን ለቤተ ክርስቲያን የሚጠቅም ምንም ፋይዳ የለውም። እና ይህ ሀሳብ ደግሞ መቋጨት ያለበትና መፍረስ ያለበት ሀሳብ ነው። እኔ እንደ ግሌ እንደ ክርስቲያን ምንም አይመለከተኝም። ትግራይ የምትባል ሀገር የለችኝም። ኢትዮጵያ የምትባል ሀገር የለችኝም። አሜሪካ የምትባል ሀገር የለችም። አፍሪካ የምትባል ሀገር የለችኝም። ለኔ ለእኔ ያለችኝ ለጊዜው የሚኖርባት ምድር ከክርስቲያን ሁሉ ተሳስቤ ሌላውም ክርስቶስን ማወቅ የማስተምርባት ነገ ደግሞ የሚሄድባት ከክርስቲያን ጋር ሁሌው ከክርስቲያን ሁሉ ጋር አብሬ የሚሄድባት አንዲት ሀገር አዲስቷ ምድር ኢየሩሳሌም ናት፣ እንጂ ዛሬ ለእገሌ ተብሎ የተለየ ስፍራ የለም። እና ይህ ሀሳብ ደግሞ ፖለቲካ ሆኖ በፖለቲካው ተጠብቆ ይሄዳል እንጂ ከክርስትና ጋር የሚያገናኘው የለም። በዚህ ሀሳብ ላይ እየተጓዙ ደግሞ የክርስቲያን መንጋ ጠባቂ ነኝ፣ የክርስቶስ አገልጋይ ነኝ ማለት አይቻልም። ዛሬም ተመልሰ ለድንበር ለቋንቋ ውጊያ ነው የምንዋጋው። ከኢትዮጵያ ክርስቲያን ይሆናል ማለት ነው። ስለዚህ ስፍራ ቀይረን ውጊያችን አሰፋን እንጂ ክርስትናችን የትም አልደረሰም። ስለዚህ ያ ሀሳብ ትክክል አይደለም። ቀድሞውን የሚያነሱት ሀሳብ ትክክል አልነበረም። የዛሬ ደግሞ ጨርሶ ባሰ። ትናንት እኮ የኤርትራ ወታደሮች ምን እንዳደረጉ ምን እንደሰሩ በፖለቲካ አይኑ ራሱ ይታወቃል፣ እንኳን በክርስትና አይን። ስለዚህ ዘው በለ ገብተህ የፖለቲካ መሪ የምትሆንበት ጉዳይ የለም። የሚያገባቸው ጉዳይ አልነበረም፣ የለምም። ጭራሽ ግን ከክርስትና ጋር ጳጳስ ነኝ ከሚል ጋር የክርስቲያን መንጋ ጠባቂ ነኝ ከሚል ጋር የሐሳብ መነሳቱ የክርስቲያን የትግራይ ክርስቲያን የንስሐ በር መዘጋቱ የትግራይ ፖለቲካ በክርስቲያንን ባዮች በጳጳሳት መመራቱ እና የክርስቶስ በረት መበላሸቱ ነው የሚያሳየው። ይህ መንገድ ትክክል አይደለም። እኔ እንደ ትግራይ ነዋሪ ክርስቲያንም የሚወክለኝ አደለም፣ የሚቀበለው ሀሳብም አደለም። በመሀል ሀገር የሚኖሩ ክርስቲያንም ሊያደናግራቸው የሚገባ አደለም። ይህ የእነሱ ሀሳብ ሆኖ ይቀራል እንጂ እኔ እንደ ግሌ በዚህ ሀሳብ ላይ አልስማማም። ያው አሁን ጠቅልለው ጨርሰው ወደ ፖለቲካቸው እንደገቡ ለእሳቸውም ግልጽ የሚሆንባቸው ጉዳይ ሊሆን እስኪገባ፣ ደግሞ እኔ እንደ ግሌ በዚህ ሀሳብ አልስማማም። ኤርትራ ወይም ደግሞ ኤርትራና ትግራይ ተብሎ ተዋህዶ ለእኔ የተለየ ሀገር የለኝም። ቋንቋ እንደ ቋንቋ ከሆነማ ምን አገባን? ቋንቋ እኮ መነጋገሪያ መግባቢያ ደንብ ነው። ለቋንቋ ብለን የምንለይበት ጉዳይ የለም። እንደዛ ከሆነማ ዛሬ ዛሬ እኛም አማርኛ ለምደናል እኮ ብህር መባል የሚያስፈልገው ጉዳይ አይደለም። አማርኛ መግባቢያችን ከሆኖ እየለመድነው ነው፣ እየተናገርንበት ነው፣ ሀሳባችን እየገለጽንበት ነው። ስለዚህ ምን ፍለጋ ነው መንገድ የምንወጣው ነው? በቻልን ሁሉ ክርስትናችን እንመሰክራለን እንጂ የሀሳብ የግላቸው የብቻቸው ሀሳብ ሆኖ ይቀራል እንጂ ለክርስትና ለትግራይ ክርስቲያን የሚወክል አይደለም። እዙ ግን ባለማወቀው እስከዛሬ ልታለል ይችላል። አሁንም እየታለለ ሊሆን ይችላል። ግን እንደ ግሌ እኔ እዚህ አልስማማም። የሚደገፍ ሀሳብም አደለም። ክርስትናን የሚወክል አደለም። በመዓል ሀገር ከእኛ ጋር አንድ መሆን ለሚፈልጉ ክርስቲያንም በእርግጥ ደስ የሚል ሀሳብ አደለም። የሚያሳዝን ሀሳብ ነው። ግን ሊያስፈራቸው የሚገባው አደለም። እኔ እንደ ግሌ በዚህ ሀሳብ አልስማማም። ስለዚህ ሌላው ሁሉ በዚህ ሀሳብ እንዳይስማማ ደግሞ የእኛ ድርሻ ነው ው ህዝቡ ደግሞ ከዚህ ስራ እንዲወጣ ማድረግም አለብን። ያው እስከተቻለን ድረስም እንሄድበታለን ብዬ አስባለሁ እንጂ ክርስትናችን መንገዷ ተዘግታ የትግራይ ፖለቲካ በጳጳሳት እየተመራ ነው እና የትግራይ ቤተክርስቲያን ወይም የትግራይ ክርስቲያን ሁላ ቤተክርስቲያናቸውን በግ አልባበረት አድርጓታል። ይሁም መነሻው ሆኖ ያለ ዋናው ነገር ሆኖ ያለ የጳጳሶቹ በፖለቲካ ላይ መዋል ነው። ውላሉ እና ሰው ተገባ አይደለም። እንደኔ ለዛሬ የነበሩን ጥያቄ እነዚህ ነበሩ። በቀጣይ ደግሞ ያሉትን ጥያቄዎች፣ አስተያየቶች አይተን መልስ እንድትሰጠን የምንጋብዝ ይሆናል። እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አብሮነታችሁን አሳዩን። ቸር ሰንብቱ።